ሳል ነግረህ ዛሬ እኩል ትመጣችልኝ። ኤፍራታ እዚህ ቤት መጣች። በመጨረሻም ኤፍራታ በጉጉት ስጠብቀው የነበረው የዲኤንኤ ውጤት በመምጣቱ ደስ ቢላትም ነገር ግን ደግሞ በውስጡ ያለው ውጤት አስጨንቋታል። ምን ይሆን የሚለው እውነት ናታንና ያፌት ወንድምና ወንድምናቸው የሚለው ጥያቄ ፈጥሮባታል። እናም እንግዲህ ውጤቱ ምንም ይሆን ይመስላችኋል ውድ ቤተሰቦቼ? ሲቀጥል እንግዲህ ገነት ልጇን ለማየት ጉሊት ድረስ ብትወጣም ነገር ግን ደግሞ ሁሉም ተቆጥተ ወደ ቤት ከመለሷት በኋላ ዛሬ ኤፍራታ ጋር ስትገና ያለው ደስታዋ በጣም ነበር። የሚገርመውና ኤፍዬ ከቤተሰቦቿ ጋር ተቀላቅላ የምትኖርበት ቀን ማየት እንፈልጋለን ማለት ነው። እንግዲህ ሀረግ ድራማ ከተጀመረ ጀምሮ ኤፍራታ የዚህ ድራማ ዋና ካራክተር ስለሆነች አንድም ቀን ስቃይ ትናት አናውቅም። ማዘን፣ ማልቀስ በተለያዩ ችግሮች የሚደርስባት እሷ ላይ ነው። እናም አሁን ደግሞ እንግዲህ የሚያስፈራውና እና አሳሳቢ የሆነው ኤፍራታ እንደምናውቀው ያፌትን መበቀልና ና ያፌትን እስር ቤት አስገብታ ሀብት ንብረታቸው ለሚገባቸው ሰው መመለስ ትፈልጋለች። ታዲያ አሁን ላይ ደግሞ የናታን ወንድም ሆኖ ካገኘችው ምንት ሊሆን የሚለውም ጥያቄ ይፈጥራል። ሀረግ ድራማ ዛሬ ክፍል መቶ ሁለትን እንዴት አያችሁት ውድ ቤተሰቦቼ፣ እንግዲህ ዲያራ በሰማችሁ ነገር አባቷን የገደለችው እናቷ እንደ ወደ ሆነ ስላረጋገጠ ወደ ቤት ለመሄድ ለራሱ እንግዲህ አስጠልቷት ነበር። እናም ግን ናታን በዚህ ልክ መስከር አልነበረበትም። ምክንያቱም የዛ የገባው ነገር ለስራ እስከሆነ ድረስ ራሱን ጠብቆ ስራውን መስራት እንጂ በዚህ ልክ መስከሩ። እኔማ ካሁን ካሁን ወንድሟ መጣባቸው እያልኩ ነበረ። እና ብቻ ሀረግ ድራማን እናንተስ እንዴት አያችሁት? ለቤቴ አደስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ራሳችሁን እንዳትረሱ። እንግዲህ ቀጣይ ክፍል ላይ በጉጉት እንጠብቃለን ኤፉዬ። ውጤቱን እስከምትከፍተው ድረስ እሷ ብቻ ሳይሆን እኔ ለራሴ ጓጉቻለሁ። ሲቀጥል እንግዲህ ኤፍራታ ወደ ሌላ ክላስ ገብታ መክፈት ስትችል እሷም ውጤቱን እንግዲህ እየከፈተችው ያለው ሳሎን ላይ ነውና ያፌት እንዳይደርስባት ወይንም አቤል ብዬ አስባለሁ። በመቀጠል እንግዲህ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። እንዲሁም ደግሞ እንግዲህ ቤዛ ሕይዋንን ልትፈልግ ብትሞክርም ነገር ግን ደግሞ ማንም ሰው እናቃታለን የሚላት ሰው አላገኘችም። እና ውድ ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ። እናንተ ሀረግ ድራማን እንዴት አያችሁት እላለሁኝ። እንግዲህ አሁን ላይ የዲያራ እናት እውነት የምሰራው ነገር ተጸጽታ ልጆቿን ይቅርታ ብላ ይህን ነገር ታቆማለች ወይንስ ደግሞ ትቀጥል ይመስላችኋል? ምክንያቱም እንግዲህ ወንድ ልጇን ስትል አሁን ላይ ደግሞ ሴት ልጇን ከእናቷን መስማትም ማየትም ማናገርም እንደማትፈልግ እየነገረቻት ነበር እና ልጆቹ ተባብረው ይህንን ስራዋን የተበላሸ ምግብ ቀን እየቀየረ መሸጥ፣ እጽ ማዘዋወር፣ ሴቶችን ማገት ብታቆም እና ቢያስቆሟት ብናይ ደስ ይላል። አስተማሪነቱ ልጆቿ መክረባት ይሄን ነገር አቁሟ ብናይ ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ ማድረጋቸውን እንዳትረሱ።